ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሰኔ 11 ወይም ጁን 18 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ሐሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳያልን፣ ወደ ዕለቱ የምንዛሬ ዛሬ መረጃችን በቀጥታ እንለፍ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 157 ብር ከ62 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 132 ብር ከ40 ሳንቲም ገዝቶ 135 ብር ከ04 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 131 ብር ከ50 ሳንቲም ተገዝቶ 134 ብር ከ13 ሳንቲም እየሸጠ ነው። አንድ ዩሮ በጥቁር ገቢያ 181 ብር ከ42 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 153 ብር ከ52 ሳንቲም ተገዝቶ 156 ብር ከ59 ሳንቲም እየተሸጠ ነው። በንግድ ባንክ 149 ብር ከ82 ሳንቲም ተገዝቶ 152 ብር ከ82 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 193 ብር ከ12 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 163 ብር ከ31 ሳንቲም ገዝቶ 166 ብር ከ58 ሳንቲም እየሸጠ ነው። በንግድ ባንክ 156 ብር ከ98 ሳንቲም ተገዝቶ 160 ብር ከ12 ሳንቲም በመሸጥ ላይ ነው። አንድ የካናዳ ዶላር በጥቁር ገቢያ 115 ብር ከ35 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 97 ብር 53 ሳንቲም ገዝቶ 99 ብር ከ48 ሳንቲም በመሸጥ ላይ ነው። በንግድ ባንክ 94 ብር 26 ሳንቲም ተገዝቶ 96 ብር ከ15 ሳንቲም እየተሸጠ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገቢያ 102 ብር ከ45 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 86 ብር ከ32 ሳንቲም ተገዝቶ 88 ብር ከ05 ሳንቲም እየተሸጠ ነው። በንግድ ባንክ 83 ብር ከ71 ሳንቲም ተገዝቶ 85 ብር ከ39 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዮዋን በጥቁር ገበያ 21 ብር ከ94 ሳንቲም እየተመነዘረ ነው። የቻይና ዮዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 18 ብር ከ14 ሳንቲም ገዝቶ 18 ብር ከ80 ሳንቲም እየሸጠ ነው። በንግድ ባንክ 17 ብር ከ95 ሳንቲም ገዝቶ 18 ብር ከ31 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 211 ብር ከ84 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 179 ብር ከ87 ሳንቲም ተገዝቶ 183 ብር ከ47 ሳንቲም እየተሸጠ ነው። በንግድ ባንክ 174 ብር ከ49 ሳንቲም ተገዝቶ 177 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 514 ብር ከ90 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ88 ሳንቲም እየተመነዘረ ነው። የዩናይትድ አረብ ኤምሬት ድርሃምን ወይም ሪ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 35 ብር ከ80 ሳንቲም ተገዝቶ 35 ብር ከ52 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ03 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 36 ብር ከ15 ሳንቲም ገዝቶ 36 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገቢያ 409 ብር ከ97 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲነር በጥቁር ገቢያ 222 ብር ከ45 ሳንቲም እየተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 418 ብር ከ29 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 3 ብር ከ99 ሳንቲም ሲመነዘር፣ አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ14 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይመስላል። ከመጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጫ ምስጋናችን ያቀረብን፣ በዚያ በቃን የዕለቱ መረጃ። ሰብስክራይብ አድርገው ለሚከታተሉን ታላቅ ምስጋናችን ያቀረብን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቀን።